በግፉ የሚያይሽ ደመኛ ሀገሬ ኢትዮጵያ መመኪያ በግፉ የሚያይሽ ደመኛ ሞትልሻለው ተቃድዬ ክብሬና ኩራቴ ኢትዮጵያ ተዘርማንዘሬ የወረስ አልፈራም ሞት፣ ቃል ገብቻለሁ ብዬ ለሀገሬ ማንም አይደፍርሽ ኢትዮጵያ ክብሬ ባለጌ ሁሉ ባይኑ ቀዳዳ ሳንጃዬ ዘግዝኬው ልሙት እምቢ ለሀገሬ ማንም አይደፍሽ ኢትዮጵያ ክብሬ ማንም አይደፍሽ ኢትዮጵያ ክብሬ፣ እናት አገሬ ኢትዮጵያ ክብሬ

ሁሉ በሀገር ነው የሚያምረው። ሀገራችንን ዳር ድንበሯን እሳት መሀሏን ገነት ያድርግልን። አብዛኛዎቹ ተወዳዳሪዎች ባለፈው ሳምንትም በዚህም ሳምንት እንደተመለከታችሁት ኢትዮጵያን ኢትዮጵያን ሀገሬን ሀገሬን የሚሉ ሙዚቃዎችን እያሰሙን ነው። የመጀመሪያው ለውድድሩ አቅም ጉልበት እንዲሆናቸው ነው። አብዛኞቹን ተወዳዳሪዎች ካያቸዋቸው ኢትዮጵያ የሚለው ሙዚቃ ሲዘፍኑት ራሱ ወንያቸው በጣም ከፍ ያለ ነው። ስለዚህ ኢትዮጵያ ብለው ከጀመሩ መንገዱ ቀላል ነው የሚሆንላቸው። ለዛም ይመስለኛል የመረጡት። ከዛ ባለፈ በዚህ ምራፍ ደግሞ በተለየ መልኩ ባለፉት ምራፎች ድንቅ ብቃት ያላቸውን ተወዳዳሪዎች ግን የተሰናበቱ እናንተ ድምጽ ስጡ ብለን በዚኛው በተለየ መልኩ በዚህኛው አሸናፊዎች አሸናፊ ለእናንተ ውድ ተመልካቾች እድሉን ሰጥተን ነበር። እናንተም ከመረጣችኋቸው መካከል አንደኛው ናሆም ነው የእውነትም የመረጣችሁት። ቀደም ሲል እንደተመለከታችሁት የጋሻ ለማየሁ እሸቴን ድንቅ ሙዚቃ ቀደም ሲል ባቀረበው መልኩ ነው፣ በትክክልም መጠራት ይገባሃል። ብሩክም የተወዳጁን ነው አይደበበን ሀገሬን አረሳም እንዴት አርገ ውባርገን የሰራው። ለሁለታችሁም መልካም እድልን እንመኛለን። እንግዲህ በሁለቱም ሙዚቃዎች ዘርሽ በጣም ስሜት ውስጥ ገብቶ ነበረ እስቴት ሰማ እንገረን እኔ ከብሩክ ልጀምር። ብሩክ እድሜ ስንት ነው? አንደኛ የልጅነት ድምፅ ይሰማብሃል። ሁለተኛ በጣም አይናፋር ሆናል። በጣም የሚመች ኦዲዬንስን ያለው እኮ እዚህ ጋ ያለው ኦዲዬንስና በጣም ደስ የሚል እያየህን አይ ኮንታክት እያረክ ብትጫወት በጣም ደስ ይላል። ግን ያው የስቴጅ ኤክስፒሪየንስ ብዙ እንደሌለ ያስታውቃል። መጨነቅህ ደግሞ ምን ያደርግብሃል መሰለህ ትንሽ ይሄ አትኩረህ እንዳዘፍን ያደርጋል እና አንዳንዴ ትንሽ ትንሽ በስሱ ከቅኝት ሊያስወጣ ይችላል። ደግሞ አዘፋፈል በጣም አንጀት በሚበላ መልኩ ነው የነው አይኔ የዘፈንከውና ትንሽ ለስለስ ያለ ድምፅም ስላለ የልጅነትም ድምፅ ስላለው በጣም ቆንጆ ነው አቀራረብ። አይናፋርነትን ቀንሰው አንድ የመታለሁ ኦልሬዲ ያው ያስደነግጣል አውቃለሁ፣ ግን ቢሆንም ከእኛ ጋር ሰማይን ጣራ ጣራ እያየ ነበር የምዘፍን ግማሹን እሱን ብታስተካከል በጣም አሪፍ ነው። ድምፅ በጣም ቆንጆ ነው። በርታ ጎበዝ። እናሁም ከነ ትርኢቱ የሚገርም ነው። በጣም አሪፍ ነው። ከነ አለባበስህ ከነ ባንዲራ እያያዝ ያለማየሸቴን ተጫወት፣ ክልል መንገድ በጣም ደስ ይላል። የሚገርም የድምፅ ጉልበት አለ እና አንዳንድ ጊዜ በጣም ጉልበት ስላለህ የሚወጣው ቦታ ትንሽ ማይኩን ራቅ ብታደረግ ዲስቶርት እያደረገብህ ነበር ትንሽ ያው በጣም ጉልበት ስላለህ ነው መጠንቀቅ አለብህ አንተ አሪፍ ድምፅ ነው ያለ ሌላ አንተ ርማት ብዙዎቻችሁ ቅድም እንዳልኩት እናንተ 95 ፐርሰንቱን መስፈን ትችላላችሁ እኛ ዝም ብለን ጥቃቅን ነገር እንደው አቃቂ እየፈለግን ነው እንጂ የምናወጣው እናንተ መዳኘት በራሱ ከባድ ነው አስቸጋሪ ስለሆነ ምሰጥ አስተያየት ይህን ነው በጣም ጎበዝ በርታ እና አመሰግናለን በጣም ምናልባት አንድ መልእክት እየደረሰኝ ነው። ብሩክ አይናፋሪ ሆነው እዚህ ውስጥ የሚወዳ ልጅ አለች ቱጣ እንዲ ለሁለተኛው ዙር ያሰቡትን ሲነግሩት የኮረኮሩት ያህል ይስቃል እያያለ እሺ፣ ዳኞቻችን እሺ፣ ናሆም ካሳዬ ና ብሩክ ሰለሞን እንኳን ደህና መጣችሁ። ከናሆም እጀምራለሁ የጋሽ አለማየሁ እሼቴ ናገሬ ኢትዮጵያ የሚለውን ዜማ በጣም በቃ ከነ ሙሉ ክብሩና ጥቅሙ ተመርቃል የሚባላላል መነሳንስን ወደዚያ ዙሩ የሚባለው እንደሱን የተሰማኝና በጣም ጥሩ ነው። አቀራረቡ አገባብህ ኤቭሪቲንግ ደስ ብሎኛል። ፉጨቱ በጣም ነው የደነቀኝ። ፉጨት ማፏጨት የሚችሉ ሰዎች ዜማ የሚገባቸው ናቸው። በደምብ ዜማውን ተከትሎ ማፏጨት የሚችሉ ሙዚቀኛ ነው ተብሎ ራሱ ፉጨት ጋር ሲመጣ ፉጨቱን በሌላ መንገድ ነው የሚያፏጨው፣ እና ሁል ቀን የሚደንቀኝ ነገር ነው ፉጨቱ። ዜማውን የማይመስል ይሆናል እና ፉጨት በደንብ ድምጹ እንደጠብቆ ማፏጨት ከቻለ በደንብ ዜማ አንደርስታንድ የሚያደርግ ሰው እንደሆነ ይገባኛል እና በጣም ጥሩ ነው። ግን ፉጨቷ መጨረሻ ላይ የቀጭን ዜማ ነበራት እና እሷ ጋር ተድበስብሳ አልፋለች። እንዲህ አይነት ነገር ካመጣ አይ ፉጨቷም የዜማው አካል ስለሆነች ማለት ነው እስ እንደዚህ አይነት ነገር ሲኖር ሙሉ እንዲሆን ተጠንቀቅለት በተረፈ ዜማው ራሱ ራሱ ስለሚመጣ አሳጥረህ ባጭሩ ያቀረብከበትን መንገድ በጣም አደንቅ አደንቃለሁኝ ከዚህ በላይ የሆነ ቫሊዩ አድ ለማድረግ ብትሞክር ምናልባት ዜማው ሊበላሽ ይችል እንደኋላ አላቅም ወይ ደግሞ ብትሸልል ምናምን ብዬ አስቤ ነበር እንደዚህ አይነት ነገሮች ስታመጣ ብታስብበት ቆንጆ ነው እኔጋ ያለ ማርክ 9980 ነው። ብሩክ ሰለሞን የነው አይደበባ ሀገሬን አራሻ የሚለው ዜማ በጣም ቆንጆ ዜማ ነው። ካንተ ድምጽ ጋር በጣም ሄዷል። ግን ዛሬ ምንድን ነው እኔ እንደ ያልገባኝ ነገር የብሩኪያ ጥርት ብሎ የሚሰማው ድምጽ የለም ጉንፋን የያዘ መስሎ የጉሮሮ ላይ በደንብ የማይሰማ ነገር ከማውቀው ድምጽ ተለይቶብኛልና የሆነ በተለይ እንጉርጉሮ ማካከል ላይ ያለውን እየጀመርከው ያስቋረጠ ነገር ዲስከምፈርት እንደተሰማ ፊል እያረኩ ነበርና ተናገረ፣ የሚወዳት ልጅ ስላለች እንደውም በደም መሀል ያንጎራጉሮ ይበልጥ መወደድ ነው እንጂ እዚህ ጋር አይ ቲንክ የጉንፋን ነገር ያለ ይመስላልና እንዲህ አይነት ዜማ ስትመርጥ፣ ማነ ስትዘፍን ቢያንስ ወይ ለዚህኛው ለዚህ ለተታመመው ጉሮሮ የሚሆን አድርገህ ለመስፈን እንትንህን ሬንጅህን ብታስተካክለው ጥሩ ነው። ማለት ኪዩን ብትመርጥ እና እዛ ላይ ነው ቅር ያለ ነገር ጉርጉሮን ትጀምርና አጨርሶውም እንደዚህ እና የሚገባውን ያክል እዛ ጋር ፊል እንዳናረጉኗል። በአጠቃላይ ሁኔታው ግን በጣም ጥሩ ነው። ጉልበት የሚፈልግ ዘፈን ነው ብዬ ነው ይሄ እና 9970 ነው አንተ ዶክተር ናው እንዴት ነው? በጣም የሚገርም አገባብ፣ የሚገርም አወጣጥ ነው የወጣው። በጣም ደስ ያለኝ እና ናሆም እጅግ የሚገርም ቃና ነው ያለ ጥርት ያለ ድምፅ ደስ ይላል። ፉጨቱ አንደኛ ነው። ላይ በጣም የገረመኝ ሪኮርዲንግ ላይ አለ። ለምሳሌ የምታስታውሱት የወንድሙ ጁሪያ <ESCO2> በጣም ጎበዝ ነው፣ በጣም የነቃ ጆሮ ያለው በጣም የሰላ ጎሮሮ በጣም የሚገርም ነው እና ፉጨትን በሪኮርዲንግ የሰማሁት አለማየሁ ሸቴ ጋርም አለ፣ ግን በእኛ ዘመን ወንድሙ ጁራ ጋር ነው። እና በላይቭ እንደዚህ ስታቀርበው ምናልባት ኢንስትሩመንት ይሆናል፣ ለዛውም በደንብ የሚቃኝ ወይ በእጅም ከሆነ ምንም አንዳንዴ ይፈርሳል፣ ግን እንደዚህ በዚህ ደረጃ ስታመጣው በጣም ነው ደስ ያለኝ። ስለዚህ ቀለል አድርገህ ተጫውተህ በደንብ ከትወና ጋር ነው የጨረስከውና ደስ ብሎኛል። ዘጠኝ ነው የምሰጠህ። ብሩክ ጥሩ ነበረ። ግን ምንድነው ትንሽ ጥቃቅን ችግር ሆኖ መሰረታዊ ነገር ዘፈኑ በጣም ነው የጠበቅነ። ኢንትሮ አደገኛ ነው በጣም ሰው ጆሮ ውስጥ ያለ ነው። ሙዚቃው ከፍ ያለ ነው። ስትገባው ትንሽ ዝም አደረግህ። ምንድነው ይሄ? ቅድም የአቅም ማን የጉልበት ማነስ ብቻ ነው ምናልባት እኔ ቼክ አደረኩት። ለምን እንጉርጉሮ ጋር ስትመጣ ፓወር አለው አቅም አለው? ልክ ስትጮ ማለት ነው፣ መንጎራጉርበት ቦታ ላይ አይደለም ሎንግ ኖት የሚይዝበት ልክ እሱ ጋር። ግን ምናልባት ለመጠንቀቅ ብለህ ይመስለኛል እንትናችሁንም እያየት ነበረ። ባለፈው ኩሪፍም ሄዳችሁ ሰሩ ምናም በጣም ነው የገረመኝ ብስለት ያለው፣ ከጓደኞቻችሁ ጋር የምታደርጉትን ነገር በደንብ ነው የተገነዘብኩት። እና ያ ጥንቃቄ እሱ ስቱዲዮ ላይ ይሰራል ይሄ አዘፋፈኗን ስቱዲዮ ላይ ይሰራል። ላይቭ ላይ ግን ትንሽ ጫን የምትለው ብዙ ጊዜ ሹሜታ ታነሳዋለች፣ እና ካራክተሩን የሀገር ዘፈን አይደል ወይ? ወኔ ይፈልጋል ጉልበት። ኑአይም ደግሞ ቀላል አይደለም ያስቀመጠው። እና ጥንቃቄ ያደረክበት መንገድ ትንሽ መጥፎ አይደለም፣ ግን ጉልበት ቢኖረው አትፍራው፣ ትንሽ ጫን በለው። ባጠቃላይ አንደኛውን ዙር ለኔ በደመቀ ሁኔታ ነ የዘጋችሁልኝ። ብሩክ 9907 እሺ፣ ናሁም ብሩክ ብዙ አስተያየት ሰጥቷል። እሺ ከናሁም ልጀምር። አሁን እኔ ደግሞ ስትገባም እየገባህ አልመሰለኝም ስትወጣም እየወጣህ አልመሰለኝም ነበር። እኔ እንደዛ ሲገባም እየገባ አልመሰለኝም ነበር ሲወጣም እየወጣ አልመሰለኝም ነበር። አይ ሲወጣም የሚመለስ ነገር ነው ይመስለኝ። እንደ ግጥሙ ንገምለት አወና የባዶ እግሩ ጉዳይ የጎፈሬው ኮስቹሙ ፓትሪዮቲክ ወይም የአርበኛ ካራክተር ለማምጣት የተጠቀምከውን ነገር በጣም ማድነቅ ፈልጋለሁኝ። በጣም ቆንጆ ነው። ከዛ ፐርፎርም ስታደረግ በጣም ኢንተርቴኒንግ ነበር። ይሄ ወይ አዝናኖት የምንለው ነገር ጋር በጣም በቃ በደንብ የልብ የሚያደርስ አይነት እና በጣም ኢንተርቴኒንግ አርቲስት ነው የእውነት ነበር። ከዚህ በፊትም በነበረኝ ኤክስፒሪየንስ እና እሱ ነገር ጥሩ ነው። ከዛ ደግሞ ሙዚቃ ዋነኛ ጉዳይ ማለት ሙያ ሳይሆን መሆኑ ደግሞ ሌላ በጣም የሚደነቅ ነገር ነውና፣ ጥሩ ነበረ። ደስ ብሎኛል። ምናልባት ከሹሜ ጋር የምጋራው ሀሳብ ሙዚቃው በጣም ለኢምፕሮቫይዜሽን ክፍት ነበረ። በቃ እሱ ጋር ብቻ ነበር ማሰብ የሚጠበቅብህ። እንደዚህ ፊዚካሊ የምናየውን ውበት ሙዚቃው ላይም ትንሽ ብትጨነቅ ኖሮ፣ በጣም ክፍት ነው ለኢምፕሮቫይዜሽን እና እንደዚህ ቫሉ አደርጉ ለምንለው ሀሳብ በጣም ያግዝህ ነበር ብዬ አስባለሁ። በተረፈ ቆንጆ ነው። መቶ ሰባ። ብሩክ ብዙ ሀሳቦቹ ተነስተዋል። አንተጋም ጋም ነጥብ ብቻ ነው ማስቀመጠው 9980